ሰላም ጤና ይስጥልኝ፣ ውድ የነጭ ሳር ሚዲያ ተከታታዮች፣ እንደምንቆያችሁ። በመንታ መንገድ ነው ዛሬ የመጣሁኝ። እስከ መጨረሻው አብራችሁ ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ቪዲዮ ከተመቻችሁ ላይክ አድርጉ። አሁን ወደ ትዕይንቱ እንገባለን። ጂሃን ያለ ሜሌክ መኖር አቅቶታል። አሁን ሜሌክን ተንበርክኮ ይቅርታ የጠይቃት ነው። ሜሌክ አድምጨኝ፣ እውነቴን ነው። ብዙ ጊዜ ሞክሬ ያለው አንቺን ለመርሳት ብዙ ጊዜ ሞክሬ ነበር ከልቤ ላስወጣሽ ሞክሬ ነበር፣ ግን አልሰራም። ብዙ መጥፎ ነገር አድርሼብሻለሁ። መጥፎ ነገር እያደረግሽ ያለሽ ነበር የመሰለኝ። ከታሲን ጋር ሆናችሁ ቤተሰባችንን ልታጠፉ ያሰባችሁ ነበር የመሰለኝ። አዲስ ምዕራፍ እንክፈት፣ እባክሽ። እንደገና እንጀምር፣ እኔ አንቺና ልጃችን። የልጅን ስም አታንሳ፣ ምክንያቱም ይህን ልጅ ማየት እንኳ አትችልም። ጂሃን፣ እባክሽ አታድርጊው። አንተ ለእኔ የማታስብልኝ ሆዴ ላለ ልጅ ታስባለህ እንዴ? አያስብላቸዋለሁ። በጣም እየተሰቃየው ነው። ይገባሃል ጃል? አዎ ይገባኛል፣ ይገባኛል። ግን በጣም ነው የማፈቅርሽ። እንደገና እንጀምር። እንዴት? ከኔ ጋር ነይ። የት? የትም ቢሆን አንቺ ከኔ ጋር ካለሽ አይጨንቀኝም። ኑህስ? እሱ ጠላትህና የኔ ወንድም ነው። ጠላቴ አይሆንም፣ የምር አይሆንም። ከኛ ጋር አይኖር ከፈለገ እስማማለው። እናትሽ አያትሽ ከፈለግሽ ከኛ አይኖሩ። ታሲንም ቢሆን ከሱ ጋር እንድንገናኝ ትፈቅድልኛለህ? እሱ በጣም ቅርባችን ነው። ሜሌክ ይህ ታሲን ምን ያህል እንደተናገረን ታውቂያለሽ። እኛን ለማጥፋት ምንም እንደሚያደርግ ተናግሯል። ጠላታችን እንደሆነ ታውቂያለሽ። ምን ማድረግ እችላለሁ? ገብቶኛል። ስለምትወደኝ አይደለም ማለት ነው ስለዚህ ምንም አዲስ ምዕራፍ የለም ሜሌክ ስለአንቺ ይጨነቃለሁ የምርህ ነው አትዋሽ እውነቱን ተናገር አላማ ከጠላት ታሲን ጋር መቀራረብ ነው አንቺ ብቻ ነሽ አላማ እኔ ብቻ አላማ ታሲን ነው እሱ ከኛ ጋራ ስለሆነ ብርቱ ይሆናል አሁን አላማ እሱን ብቻውን ማስቀረት ነው ትታው ስትሄድ እንደ ደም ይወዳት እየነገራት ተከተላት። አሁን በጣም አርፍደሃል፣ እያለቀሰች ትታው ሄደች። እሱም ቆሞ አለቀሰ። ስምሩ ሱቅ ነች። አንዲት ሴት መጣች። ምን ልታዘዝ? ለምሳሌ ባለቤት የት ነው የት ነው ያለው አለቻት። ስምሩ ደርቃ ቀረች። ሻንሳላኖች ኑህ ሜሊክን ይዟት ስለጠፋ ተቀምጠው ምን ማድረግ እንዳለባቸው ያወራሉ። ስምሩም ይቅርታ አለቻት። ያልገባሽ አትም ሰይ፣ ሚቲን አዝናለሁ። ሱቁን ልሸጠው ነው። እንዴት ጥሩ ለከፈለኝ እሸጣለሁ። ጉርጃን መስመሩን አልፏል፣ ልፈታው ነው። ተይ ስምሩ። ስትወጣ ሴትየዋ የት ይርሽ ነው? የት ይርሽ ነው እያለቻት ተታት ወጣች። ባታምነኝ ባተተማመንብኝም ልክ ነች። ምክንያቱም ይቅርታ አይገባኝም? እያለ ጃሁን ብቻውን ያወራል። ስምሮ አንድ ዛፍ ተደግፋ ቆማ ጉርጃን ያደረጋት ትዝ አላት። ለምንድን ነው የሰማሁሽ? ለምንድን ነው ይህን ቤት የሰጠሁሽ? እያለ አልጋው ላይ ወርውሯት፣ በእርግጥ ለዚህ ክፍያለሽ። ሊደፍራት ሲሞክር ጭንቅላቱን የበረቀሰችው ትዝ አላት። አሁን ተጨንቃለች። ሜጃ አታለች። ሻንሳላኖች እየተጨቃጨቁ ነው የሰዓት ኑህና ሲቪላይን ሄደው ሄዶ ለማምጣት ከቡኒያሚን ጋር ሰዎቻቸውን ይዘው ወጡ። ኑህ ሲቪላይን ቤት ይዟት መጣ። ሜሊክ ደስ ብሏት ተቀበለቻት። በሂክመት የሚመራ ቡድን ፍለጋውን ጀመረ። ሲቪላይን ለሜሊክ ኑህ የታሲን ቪላ ሊወስዳት እንደመጣ ሲነግራት እሺ እንዳለችውና የትም ቢሆን አብራው እንደምትሄድ እንደነገረችው ነገረቻት። ሜሊክ ደስ አላት። ሜሌክ፣ አልነገርኩሽም አይደል? ምን ትያሽን እጅግ በጣም ወዳዋለሁ፣ እሱም በጣም ይወድሻል እኮ አለቻት። ሜሌክ፣ ተይ እየሞቀኝ ነው ይላታ። ህይወቴ ጨለማ ነች፣ አንተ ደግሞ ብርሃኔ ነህ። እናም ለዚህ ብርሃን ስል ምንም አደርጋለሁ። እጇን ሳመው። ሜሌክ አለቀሰች። ሁለታቸው ይገባቸዋል። አንቺ ማለት አንቺም ጥሩ ህይወት ይገባሻል አሏት ሂክመት ጦሩን እየመራች ነው። ሜሊክ ለሲቪላይ ማብሰል ጀመረች። ሂክመት ደረሰች። ኤሳትን ከጠባቂዎቹ ጋር ያለውን ነገር አንተ ጨረስ ብለው ሂክመት ወደ ውስጥ ዘለቀች። ቡኒያሚን የታሲን ጥበቃዎችን እየመታ ስንት ናችሁ እያለ ይደበደባቸዋል። ሂክመት በራንኳኳች ሜሊክ እየተቆጣች ምንድነውሱ ተረጋጉ እያለች በር ከፈተች። ሁሉም ሽጉ ደቀኑባት። በሩን ስትዘጋው ሂክመት በሽጉጥ እያስፈራራቻት ሲቪላ የት ነች ብላ ወደ ውስጥ ገባች። ሲቪላ የለችም። መሊክን እየጎተቱ ተንበርከኪ እያሉ መሬት ላይ ጣሏት። ቤቱን ፈተሹት። ሲቪላ የት ነች ያለችው? የለችም። ይህ የማናን ልብስ ነው? በራሱ ተራምዶ መጣ እንዴ ኖህና ሲቪላይ የፍቺውን ጉዳይ ለማስጀመር ቢሮ ናቸው እያማከሩ ነው። ኑህ የት ነው የወሰዳት? ተናገሪ። አላውቅም። አታስቡም። አእምሮ የላቸውም። አይ አታገኛቸውም። ገባችሁ? አይገኙም እነሱ እና የት እንዳለች አትነግሪንም? አ አለች። ባውቅ እንኳን አነግራችሁም። ከሆነ እኛ ይዘንሽ እንሄዳለን። ይዘሃት መኪና ውስጥ አስገባት አለችው። ኤሳትም አክስቴ ትንሽ አልበዛም አላት ወንድምህን ፈራህ እንዴ ስትለው፣ አልፈራውም። አንድ ላይ ነን ብለን አነበር? እሺ እንሂድ ይልና ይስማማል። ሜሌክን እየጎተቱ ይዘዋት ወጡ። ትጮኋለች። የትም መሄድ አልፈልግም እያለች ትጮፍ ነበር። ለምንድን ነው የምትወራጨው? እንደ ጥሩ ልጅ መኪና ውስጥ ትቀመጫለሽ። በህይወቴ ካየኋቸው በጣም መጥፎ ሴት አንቺ ነሽ። ምንም ብታደርጊ ስህተት ነው። አንድ ቀን እውነት የለሽም እውነት ኖሮሻ ያቅም ለዚህ ትከፍያለሽ እያለች? ሜሌክ ሂክመትን እንትናገራታለች። እንዴት ልታስከፊኝ ነው? ኮፈን ውስጥ አድርጓት። አይሆንም፣ እዚያ አልቀምጥም። አትጩይ፣ ፍጠኑ። አፏን በሆነ ነገር እሰራት። አፏን ይዝኔ በጨርቅ አስሯት እና ወደ ኮፈኑ አስገቧት። ኢሳት እየተሳለቀባት ኮፈኑን ዘጋው። ታስን ቢሮ ነው። ስለዚህ ጉዳይ ኑህን ጠይቁት። እሱን ሆቴል ማኔጅመንት ነው የተማረው በቢዝነስ አድሚኒስትሬሽን ማስተርስ ዲግሪ ያለው እያለ ለተሰብሳቢው ለሆቴሉ ተሰብሳቢ ይነግሯቸዋል። ሳሜት ታሲን እያለ ገባ። እንዴት አየኸው ታሲን፣ የእኔ ወንበር ይመቻል። አሁን ክቡራንና ክቡራት፣ እኛ ከልጅነት ጀምሮ እንተዋወቃለን። እናቱ እኛ ቪላ ሰራተኛ ነበረች፣ ታጸዳ ነበረ አይደል? ታሲን እየተሳለቀ ይህን ቦታ ታልም ነበር አይደል? የኔን ቦታ ትፈልግ ነበረ አይደል? እንዴ፣ ግን ተመልከት፣ ጠንክረህ ከሰራህ እውነት ይሆናል። ጎበዝ፣ ጎበዝ ነህ። ዘና በል ምክንያቱም እዚህ አትቆይም። ተረድሀኝ እያለ ሳሜት ወንበሩ ስለተወሰደበት ይሳለቅበታል። ታሲን ተናደደ፣ ሽጉት ወደ ሰማይ ተኮሰ። ሳሜት ለሌላ ጊዜ ግንባርን ነው መመታው እዚ ጋር ብሎ አሳየው። ኖ ሲቪላይን ሌላ ቤት ወሰዳት። ሜሊክ መታገቷን አላወቀ። አሁን ምን እናደርግ ነው? ምን ተፈጠረ? ለምንድን ነው የምትስቂው? ወድጀው አለው። እኔና የወንድ ሜሊክ ምርጥ ቡድን፣ አንቺ ግን ዘና ብለሻል። ልጅሽ እስካሁን ከመጥፎ ሰው ጋር ነች። አታስብ፣ እሷ ስትመለስ ሜሊክን እንለቃታለን። ይክመት ታሲን ሲቪላይን ስታመጣት ሜሊክን ትወስዳታለህ፣ እንቀያየራለን ብላ ቀርጻ ላከች። ታሲን ሜሊክን ሲያስሯት የነበረውን ቪዲዮ ተመለከተ። ከዚያ ለኑህ ደወለ፣ አናነሳም። ከዚያ ለጅሃን፣ የእሱ ስልክ ዝግ ነበረ። ሳሜት ጋር ደውሎ ከልጅቱ አንድ የፀጉር ዘለላ ብታነሳ ሻንሳናኖች እጨርሳቸዋለሁ። ማናት? የምን ልጅ አላውቅም፣ አለ ሳሜት። ቶሎ ትለቃታለህ አሊያ፣ ሳሜት እያለ አስፈራራሁ። ሳሜትም ከሜሌክ ጋር ምን እሰራለሁ እኔ፣ አንተ አታውቅም ታውቅም፣ እኛ ነን ሜሌክን ነው እስርናት፣ እያለች ምን ከታሴን እያወራህ ነበር? ታሴን ነግሬህ ነበር እኮ ሲቪላይን ካልመለስክ ሜሌክን አለቃትም። ሰይጣኖች ናችሁ አለ ታሲን ሳሜት ከሂክመት ጋር ተጨቃጨቀ ስራዋ ትክክል እንዳልሆነ ነገራትና ሜሌክን ሊያያት ሄደ ኑህና ሲቪላይ ደስተኛ ነበሩ ኑህ ስልኩን አየ ታሲን ደውሎለት ስለነበር መልሶ ደውሎ ሲያናግረው ታሲንም ቪዲዮ እንደሚልክለትና ተረጋግቶ እንዲመለከተው ነገረው የታሲን ሰዎች ተዘጋጅተው ከቤት ወጡ። ኑ ቪዲዮውን አየ። ሜሊክ ስትማጸንና ሂክመት ደግሞ ልውውጥ እናድርግ ስትል ተመለከተ። ሲቪላይዝ ኒ ገባች።